ታዲያስ አዲስ የምታደምጡ ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሰንበት እንዴት አለፈ የሚለው ላይ ደርሰናል። ሳሪስ ላይ ትላንት ሌሊት የደረሰ አደጋ አለ የሚል መረጃ ሰማን። በዚህ ጉዳይ ላይ ሁሌም የታዲያስ አዲስ ተባባሪ ናቸው፣ ምንድነው የተፈጠረው የሚለው እንዲነግሩኝ ወደ እሳትና ድንገተኛ ደወል አድርጌ ያለሁ አቶ ነጋ እንደምን ዋሉ? እግዚአብሔር ይመስገን። ሰሻ እንደምን ዋላችሁ? ሰላም ነው፣ ሁሉ ነገር አማን ነው ደህና ይመስገን። ደህና ስፍሻ ምንድን ነው የሰማነው? ምክንያቱም ሁለት ጥንዶችን የተመለከተ አሳዛኝ ወሬ ነው እኛ ጋም የደረሰው እርስም ያለት መረጃ እሱ ይመስለኛል። እና ምንድን ነው የተፈጠረው? ትላንት እሁድ ሌሊት ነው ከዘጠኝ ሰዓት ከዜሮ አምስት ላይ ነው በአቃቂ ቃሊቲ ክፍለ ከተማ ወረዳ ስድስት ሳሪስ አካባቢ ነው በአንድ ፔንሲዮን ላይ ነው መጠነኛ የእሳት አደጋ አጋጥሞ የነበረው እንግዲህ በዚህ ምክንያት በክፍሉ ተኝተው ከነበሩ ሰዎች ውስጥ እድሜው ሰላሳ የተገመተው ወንዱ ማለት ነው እና ደግሞ ሴቷ ሀያ አምስት አመት የተገመተች በእሳት አደጋው ምክንያት በተፈጠረ ጭስ በጭስ ታፍነው ህይወታቸው አልፏል። በሌላ በኩል ደግሞ የአደጋ ጊዜ ሰራተኞች ባደረጉት ርብርብ በዛው በፔንሲዮኑ ክፍል ውስጥ ተኝተው የነበሩ ሌሎች ስድስት ሰዎችን በር ገንጥለው ገብተው እነሱን ማትረፍ ችለዋል። እንግዲህ የግለሰቦቹ ግንኙነት መረጃ የለንም ያው በክፍል ውስጥ ስለመገኘታቸው ካልሆነ በስተቀር ባልና ሚስት የሆኑ፣ ጓደኛሞች የሆኑ መረጃ የለንም። እዚህ አካባቢ አንድ ከሁለት አመት በፊት ይመስለኛል ተመሳሳይ አደጋ አጋጥሞ እንደዚሁ ወንድና ሴቶች በተኙበት እነሱ በሳት ነው፣ ይሄኛው በጭስ ታፍነው ነው ህይወታቸው ያለፈው እና እዛ አካባቢ ላይ እንግዲህ ሳሪስ በተለይ እንደዚህ ዊኬንድ ላይ ሲሆን ሰፊ እንቅስቃሴ ያለበት አካባቢ ነው። አካባቢው ጠቅላላ የፔንሲዮን አገልግሎት የሚሰጥበት እና ደግሞ የአደጋ ደህንነትን መስፈርት ያላሟሉ፣ አሁን የዚህ የፔንሲዮኑን እንኳን ብናነሳ ክፍሎቹ የተከፋፈሉበት ማቴሪያል እሳትን መቋቋም ከማይችሉ እና አደጋን ከሚያባብሱ ከቺፕ ውድ እና ከጣውላ የተከፋፈሉ ናቸው። እንግዲህ እነዚህ ለእሳት አደጋው መባባስ እና ጢስም እንዲፈጠር ምክንያት ሆነዋል። እንግዲህ በእኛ በኩል ከደረስም በኋላ ያው አስቀድሞ ህይወታቸው አልፏል። ነገር ግን ቀሪ ስድስት ሰዎችን ማትረፍ ችለናል። ይሄ ነው የነበረው መረጃ ሰብሻ። እንግዲህ እንዲሁ አደጋዎች ዳግም እንዳይከሰቱ ምክንያቱም በሌላው ዓለም በተለይ ህዝብ የሚገለገልበት እንደ ሆቴል፣ ፔንሲዮን አይነት ቦታዎች የአደጋ ጊዜ መውጫውን ጨምሮ ቅድም እንዳሉት አደጋ ሲፈጠር ራሱ እሳት የማጥፊያ ቁሳቁሶች እንዲኖራቸው ይደረጋል እና እሱ ላይ ያለው ቁጥጥር ምን ይመስላል አቶ ንጋ? ከህግ ደረጃ ክፍተት የለም። በእኛ ፋይር ኮዳችን ላይም በግልጽ ተመላክቷል። በተለይ ደግሞ ሆቴሎች እንደዚህ ደግሞ ፔንሲዮኖች ቀጥታ ከሰው ጋር ግንኙነት ያላቸው ሰዎች በሰፊ መዝናናት እንቅስቃሴ ውስጥ ሊሆኑ ይችላሉ። በተለያየ ሁኔታ ውስጥ ፔንሲዮኖችን ሆቴሎች ውስጥ ክፍል ይዘው ሊያድሩ ይችላሉ። እንግዲህ በዚህ ጊዜ ደህንነታቸውን የሚጠብቀው የሆቴሉ የፔንሲዮኑ ድርጅት ባለቤት ወይም ደግሞ አጠቃላይ አስተዳደሩ ነው። ነገር ግን ከዚህ አንጻር አሁን ከተማችን ውስጥ ያሉ አብዛኛዎቹ ፔንሲዮን ወይም ሆቴሎች ይህን የአደጋ ደህንነት መስፈርት ያሟሉ አይደሉም። አንዳንዶቹ ዘርፍ የቀየሩ ናቸው። አሁን ሳሪስ አካባቢ ብትሄድ ቀደም ሲል ለመኖሪያ ቤት በማህበር ተሰጥተው የነበሩ በደርግ ዘመን አካባቢ የነበሩ ቤቶች ሙሉ በሙሉ መኖሪያ ቤትነታቸው ተቀይሮ ወደ ሆቴል ተቀይሯል። ወደ ሆቴል ሲቀየር ደግሞ እንደገና ሌላ ግንባታና የመሳሰሉት ነገሮች ይጠበቃሉ። ነገር ግን አሁን እየሆነ ያለው እዛው ክፍል ውስጥ ፓርቲሽን መታ መታ በምስማር መታ መታ እየተደረገ እንግዲህ እዚህ ሰፊ መዝናናት እንቅስቃሴ ውስጥ ያለ ሰው አንድ ቀን ጎኑን ለማሳረፍ እንደዚህ አይነት ነገሮች ስለሚሆን የተለየ መስፈርትም አይጠይቅም እና በዚህ ምክንያት እንዲህ አይነት አደጋዎች ያጋጥማሉ። እንግዲህ ኮሚሽን መስሪያ ቤታችን ፋየር ኮድ ጸድቋል። ኮዱንም ለማስፈጸም የሚያስችል መመሪያ አዘጋጅተናል። እንደዚህ ፔንሲዮኖች፣ ሆቴሎች እና ሌሎች አገልግሎት መስጫ ተቋማት የአደጋ ደህንነት መስፈርት ባልጠበቁት እና ባላሟሉት አስፈላጊውን እርምጃ እንወስዳለን። በቀጣይ አሁን ሳሪስ አካባቢ በተለይ ተጋላጭነቱ ከፍ ያለ ነው። እዛው ያለው ብራንቻችን ከዛሬ ጀምሮ ያሉ ሆቴሎችን፣ ፔንሲዮኖችን ቅኝት እያደረገ ማስተካከያ እርምጃ ምናልባትም አገልግሎታችን እንዲቋረጥ የሚደረጉትንም ጭምር በዚህ ውስጥ አካተን የምንሰራ ነው የሚሆነው። በዚህ አጋጣሚ የምንለው ባለ ሆቴሎች፣ ባለ ፔንሲዮኖች። የደንበኞቻቸውን ደህንነት መጠበቅ ካልቻሉ ከገበያውም ጭምር ነው የሚወጡት። ከሁሉ በላይ የደንበኞቻቸው ደህንነት ሊያሳስባቸው ይገባል። ደንበኞችም ሆቴል ሲያድሩ እንደው በተቻለ መጠን አንዱ መስፈርት ብናደርገውም ብዙ ጊዜ ከውጭ የሚመጡ እንግዶች የመጀመሪያው መስፈርታቸው ሆቴሉ ከሴፍቲ አንጻር ምናሟላ ነው። እንግዲህ እኛ ደግሞ ሆቴል ስንመርጥ ምግቡን ልንመርጥ እንችላለን፣ መጠጡን ልንመርጥ እንችላለን፣ አካባቢውን እንደዚህ የመሳሰሉ ከመስተንግዶ ጋር የሚያያዙ እንጂ ሴፍቲ ጉዳዮች ትርፍ ነገር ናቸው። ስለዚህ በተቻለ እና በተረዳነው መጠን ምንድን ነው ቅድም ያነሳው የአደጋ ጊዜ መውጫ አለው የአደጋ ቢያጋጥም ለአደጋ የሚያጋልጡ አሰራሮች አሉ የሚሉትን ነገሮች በሙሉ ማየት ያስፈልጋል። አንዳንድ ሆቴሎች፣ ፔንሲዮኖች ላይ የምግብ ማብሰያ ክፍሉ እዛው ነው፣ አልጋ ክፍሉም እዛው ነው እና እንዲህ አይነት ነገሮችን በተረዳነው መጠን መከላከል ያስፈልጋል። ይህንን ነው የምንለው። እንግዲህ ከዛሬ ጀምሮ በሁሉም አካባቢዎች ላይ ቁጥጥር አድርገን የማስተካከያ እርምጃ እንዲወስድ እንዲወሰድ እናደርጋለን። ሰይፍሻ ያው እንግዲህ መዲናችን እንዴት አደረች እሁድ ሌሊት ትናንትና፣ በሳሪስ ሁለት ጥንዶች ጭን ሲሆን ውስጥ በጭስ ክካፍ ነው ህይወታቸው እንዳለፈ አቶ ንጋቱ ነግረውናል። ከልብ ከልብ ነው የምናመሰግነው። መልካም ቀን ብያሉ አቶ ንጋቱ፣ አመሰግናለሁ ሰብሾ